ሰላም ጤና ይስጥልኝ፣ ውድ ኢንፎቴክ ቤተሰቦች እንደምን አላችሁ? ዛሬ ይዤላችሁ የመጣሁት ኮምፒውተር ሶፍትዌር ምንድን ነው። ባለፉት ሁለት ቪዲዮዎች ኮምፒውተር ምንድን ነው እና ኮምፒውተር ሃርድዌር ኮምፖነንቶችን በተመለከተ ዝርዝር ቪዲዮ ሰርቻለሁ። ይሄ ከዛ የቀጠለ ሶስተኛ ክፍል ነው። ኮምፒውተር ሶፍትዌር ምንድን ነው? ስለ ኮምፒውተር ሶፍትዌር ከማውራታችን በፊት ኮምፒውተር በራሱ ምንድን ነው? ኮምፒውተር እንግዲህ ከሃርድዌር እና ከሶፍትዌር ኮምፖነንቶች የተገነባ ማሽን ነው። ሃርድዌር የምንለው በአይናችን ልናየው በእጃችን ልነካው የምንችለው ኮምፒውተር የተሰራበት አካል ሲሆን፣ ሶፍትዌር የምንለው ደግሞ በአይናችን የማናየው በእጃችን የማንዳስሰው ነገር ግን ኮምፒውተር የተሰራበት ነው። ኮምፒውተር ሶፍትዌር እንግዲህ ኢንስትራክሽን ወይም ሴት ኦፍ ኢንስትራክሽን ኦር ፕሮግራም ሲሆን፣ ምንድነው? ኮምፒውተራችን የተለያዩ ስራዎችን እንዲሰራ የተለያዩ ታስኮችን ፐርፎርም እንዲያደርግ የሚያግዘው ወይም ኢንስትራክሽን የሚሰጠው የኮምፒውተር ክፍል ነው። ኮምፒውተር ሶፍትዌር የኮምፒውተራችን ሃርድዌር ስራዎችን እንዲሰራ ኢንስትራክሽን ይሰጧል ምን መስራት እንዳለበትና እንዴት መስራት እንዳለበት ኢንስትራክሽን የሚሰጠው የኮምፒውተር ክፍል ሲሆን በተጨማሪም የኮምፒውተሩ ተጠቃሚ ከኮምፒውተሩ ጋር ኮሚኒኬት እንዲያደርግ የሚያግዘው የኮምፒውተር ክፍል ነው። አንድ ኮምፒውተር ኮምፒውተር ለመባል ወይም አንድ ኮምፒውተር ማሽን ኮምፒውተር ለመሆን ሃርድዌር እና ሶፍትዌሩ አንድ ላይ ኢንተግሬት ሆኖ መስራት መቻል አለበት። ሶፍትዌር ከሌለው ያ ኮምፒውተር የሀርድዌር ቁሶች ክምችት ብቻ ነው ሊሆን የሚችለው። ምንም አይነት ስራዎችን ሊያከናውን አይችልም። ኮምፒውተራችን ሀርድዌር ኮምፖነንታችን ስራዎችን እንዲያከናውን የግድ ሶፍትዌሮች ያስፈልጉታል። ሶፍትዌር ከሌለው ስራ እንደማይሰራ ሁሉ ሃርድዌርም ከሌለው ደግሞ ሶፍትዌሩ ብቻውን ስራ ሊያከናውን አይችልም። ስራውን የሚሰራለት አካል ሃርድዌሩ ነው። ስራውን እንዲሰራና እንዴት መስራት እንዳለበት ኢንስትራክሽን የሚሰጠው ነው ሶፍትዌር የምንለው እንግዲህ ስለ ሶፍትዌር ይህን ካል ሶፍትዌርን ለሶስት ዋና ዋና ክፍሎች እንከፍለዋለን ኦፕሬቲንግ ሲስተም፣ ዩቲሊቲ ሶፍትዌር እና አፕሊኬሽን ሶፍትዌር ብለን ኦፕሬቲንግ ሲስተም የምንላቸው የሶፍትዌር አይነቶች ክሩሻል ወይም ቤዚክ የሆኑ ሶፍትዌር ናቸው። ለኮምፒውተር ሲስተማችን ኮምፒውተር ሲስተማችን እጅግ በጣም ከሚፈልጋቸው ሶፍትዌሮች ውስጥ አንዱ ስራውን ለማከናወን ኦፕሬቲንግ ሲስተም ሶፍትዌር ነው። ያለ እነዚህ ኦፕሬቲንግ ሲስተም ሶፍትዌሮች ስራውን ማከናወን አይችሉም። እነዚህ ኦፕሬቲንግ ሲስተም ሶፍትዌሮች እንግዲህ በተጠቃሚውና በኮምፒውተር ሃርድዌር መካከል ብሪጅ ኦር ኢንተርሚዲየተሪ ሆነው የሚያገለግሉ ሶፍትዌሮች ናቸው። ወይም ኮምፒውተር ሃርድዌሮቻችን እና ሌሎች ሶፍትዌሮች አንድ ላይ ኢንተራክት አድርገው ኮሚኒኬት አድርገው ስራ እንዲሰሩ የሚያደርጉ የሶፍትዌር ክፍሎች ናቸው ኦፕሬቲንግ ሲስተም ሶፍትዌር የምንላቸው። ሁለተኛው የሶፍትዌር አይነት ዩቲሊቲ ሶፍትዌር የምንለው ነው። ዩቲሊቲ ሶፍትዌር እንግዲህ አጋዥ ሶፍትዌር እንለዋለን። ዩቲሊቲ ሶፍትዌር ምንድን ነው? ዩዘሩ ኮምፒውተር ሲስተሙን ሜንቴን እንዲያደርግ፣ ኦፕቲማይዝ፣ ዲያግኖስ እንዲያደርግ የሚያግዘው የ ሶፍትዌር አይነት ነው። ኤግዛምፕል ስናይ እንግዲህ ዩቲሊቲ ሶፍትዌር አንቲቫይረስ ሶፍትዌሮች፣ ባካፕ ሶፍትዌሮች፣ ዲስክ ማኔጅመንት ቱሎች፣ ሲስተም ሞኒተሪንግ ቱሎች፣ እነዚህ ሁሉ የዩቲሊቲ ሶፍትዌሮች ናቸው ማለት ነው። ዩቲሊቲ ሶፍትዌር የተለያዩ ስራዎችን ይሰራል። ኮምፒውተራችን ውስጥ ከሚሰራቸው ስራዎች ውስጥ አንዱ ሲስተም ሜንቴናንስ ነው። ሲስተም ሜንቴናንስ ስንል ምንድን ነው? ኮምፒውተር ሲስተማችን ውስጥ ወይም አጠቃላይ የኮምፒውተር ሲስተሙን ደህንነትና ኤፊሸንሲ ሜንቴን ያደርጋል፣ ይከታተላል፣ ይቆጣጠራል ማለት ነው። ሁለተኛው ዩቲሊቲ ሶፍትዌር የሚሰራው ስራ ትራብል ሹቲንግ ኦር ዲያግኖሲንግ ነው። ኮምፒውተር ሲስተማችን ውስጥ የተፈጠሩ ችግሮችን ዲያግኖስ ያደርጋል ኦር ለይቶ ያወጣልናል። የኮምፒውተራችን ውስጥ ያለው ችግር የሀርድዌር ነው ወይስ የሶፍትዌር ነው የሚለውን ዳያግኖስ የሚያደርግልን ትራብል ሹት የሚያደርግልን ነው፣ እንግዲህ ዩቲሊቲ ሶፍትዌር። ሌላው የዩቲሊቲ ሶፍትዌር ስራ ኦፕቲማይዝ ማድረግ ነው። ኮምፒውተር ሲስተማችንን ኦፕቲማይዝ ያደርግልናል። ኦፕቲማይዝ ስንል ምን ማለታችን ነው? ኮምፒውተር ሲስተማችንን ፐርፎርማንስ የሚያሳድግልን ሶፍትዌር ነው። ወይም ፐርፎርማንሱን የሚጨምርልን ምን በማድረግ? ኮምፒውተራችን ውስጥ ለምሳሌ አላስፈላጊ ብዙ ፋይሎች ተከማችተው ከሆነ እነዚህ ፋይሎች ፐርፎርማንሱን ይቀንሱብናል። ነገር ግን ዩቲሊቲ ሶፍትዌር እነዚህ አላስፈላጊ ፋይሎችን ምን ያደርጋል? ክሊን ያደርግልናል። ሌላው ሃርድ ድራይቭ ዲፍራግ ያደርጋል። ዩቲሊቲ ሶፍትዌር ዳታ ማኔጅ ያደርግልናል፣ ባካፕ ዳታዎችን፣ ሪስቶር ፋይሎችን፣ እንዲሁም ስቶሬጅ ዲቫይሶችን ማኔጅ ያደርግልናል። ሶስተኛው የሶፍትዌር አይነት አፕሊኬሽን ሶፍትዌር የምንለው ነው። አፕሊኬሽን ሶፍትዌር የሶፍትዌር አይነት ሲሆን የተሰራው ለስፔሲፊክ ታስክ ነው። አንድ ኮምፒውተር ሲስተማችን ላይ አፕሊኬሽን ሶፍትዌር ምንጭ ነው፣ በተጠቃሚው ፍላጎት ነው። የአፕሊኬሽን ሶፍትዌሮች በኢንድዩዘሩ ወይም በተጠቃሚው ፍላጎት የሚጫኑ የሶፍትዌር አይነቶች ናቸው። ስፔሲፊክ የሆነ ታስክ ያላቸው ሶፍትዌሮች ናቸው። እነዚህ ሶፍትዌሮች ዩዘር ፎከስድ የሆኑ ሶፍትዌሮች ናቸው። እነዚህ ሶፍትዌሮች ዩዘሩ ነው በፍላጎቱ ወደ ኮምፒውተር ሲስተሙ ኢንስታል የሚያደርጋቸው ወይም የሚጭናቸው። የሚሰሩትን ስራ ስፔሲፊክ ነው። አንድ አፕሊኬሽን ሶፍትዌር አንድ ስፔሲፊክ የሆነ ፈንክሽን ነው ሊኖረው የሚችል። ለምሳሌ ስናይ ወርድ ፕሮሰሲንግ፣ ዳታ ቤዝ ማኔጅመንት፣ ኢሜጅ ኤዲቲንግ፣ ስፕሪድሽት፣ ዌብ ብሮውዘሮች፣ ሚዲያ ፕሌየሮች ጋር ስንመጣ እነዚህ የአፕሊኬሽን ሶፍትዌር ኤግዛምፕሎች ናቸው። አፕሊኬሽን ሶፍትዌሮች ለስፔሲፊክ ታስክ ለምሳሌ ዳታቤዝ ማኔጅመንት ሶፍትዌር የሚሰራው ዳታቤዝ የዳታቤዝ ስራዎችን ነው። ዳታቤዝ ማኔጅመንት ሶፍትዌር ኢሜጅ ኤዲት አያደርግልንም ለምሳሌ ኢሜጅ ኤዲቲንግ ሶፍትዌር ደግሞ ዳታቤዝ ማኔጅ ሊያደርግልን አይችልም። የሚሰሩት ስራ ስፔሲፊክ ነው። እንደ ፍላጎታችን ለስፔሲፊክ ፐርፐዝ የተሰሩ ናቸው፣ አፕሊኬሽን ሶፍትዌር የምንላቸው። ስለተከታተላችሁኝ አመሰግናለሁ። ሌሎች ቪዲዮ ይዤላችሁ እመጣለሁ። ላይክ ሼር፣ ሰብስክራይብ ማድረግ እንዳትረ